እንዴት ይውላችኋል ክቡራን ተመልካቾቻችን ከቀኑ ስድስት ሰዓት ሆነዋል። ዜና ኢትዮጵያ ከመላው ኢትዮጵያ ለሁለት ሰዓታት የሚያቆዩትን የተለያዩ ዘገባዎች አካቶ አሁን ተጀምሯል። አብራችሁን ስለምትሆኑ መርጣችሁን ስለምትከታተሉን አስቀድመን እናመሰግናለን። አብራችሁን ሆኑ። ቀደም ሲል እንዳልናችሁ እስከ ስምንት ሰዓት አብረናችሁ የምንቆየው ደግሞ ሮዛ በኮርና መታሰቢያ ደረጃን አበይት ጉዳዮቻችን በማስቀደም የምንጀምር ይሆናል። በኦሮሚያ ክልል በ2017 ዓ.ም የአረንጓዴ አሻራ የሚተከሉ ችግኞችን ህብረተሰቡ በትኩረት እንዲንከባከብ የክልሉ መንግስት ጥሪ አቀረበ። በጅማ ከተማ 1.1 ቢሊዮን ብር ተገንብተው የተጠናቀቁ 43 ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶች ተመርቀው ወደ ስራ ገቡ። በምስራቅ ሐረርጌ ዞን በ2017 በጀት ዓመት ከ30 ቢሊዮን ብር በላይ ግምት ያለው የበጎ ፈቃድ አገልግሎት ማከናወን ስለመቻሉ ተገለጸ። ከውጭ ከመረጥንላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀን ተኩስ አቁም ለማድረግ መስማማቷን አስታወቁ፤ የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት ጉዳዮቻችን ናቸው። ዜና ኢትዮጵያችን ከዋናው ስቱዲዮም ይሻገራል። በተለያዩ ሁነቶች ላይ ባለረቦቻችን ይገኛሉ። እንዲሁም ደግሞ በመረጥነው ነው ጉዳይ ላይ ተጨማሪ መረጃ የሚያጋሩን እንግዳም በቀጥታ መስመራችን ላይ ጋብዘንላችኋል። ማን የት ነው ያለው የሚለውን ደግሞ እንጠቁማችሁ። ወደ ጅማ እንሻገራለን። በዚያ ባለረባችን ራሄል አብደላን እናገኛታለን። ቀደም ሲል መግቢያችን ላይ እንዳስተዋወቅ ናችሁ በጅማ ከተማ በ1.1 ቢሊዮን ብር ተገንብተው የተጠናቀቁ 43 ፕሮጀክቶች ተመርቀዋል። ይህንኑ ጉዳይ በተመለከተ ነው ከራሄል ጋር ቆይታ የምናደርገው። እንዲሁም ደግሞ ወደ ሐረር እንሻገራለን። በተመሳሳይ መግቢያችን ላይ እንዳልናችሁ በምስራቅ ሐረርጌ ዞን በ2017 በጀት ዓመት ከ30 ቢሊየን ብር በላይ ግምት ያለው የበጎ ፈቃድ አገልግሎት ማከናወን ተችሏል። ይህንኑ ጉዳይ መነሻ አድርገን በቀጥታ መስመር ላይ እንግዳ ጋብዘንላችኋል። በምስራቅ ሐረርጌ ዞን የበጎ ፈቃድ አገልግሎት አስተባባሪና በዞኑ የገንዘብ ጽሕፈት ቤት ኃላፊ የሆኑት ሙስጠፋ ጀማል በዜና ኢትዮጵያ እንግዳችን ሆነው ባነሳነው ጉዳይ ላይ አብረን ቆይታ እናደርጋለን። ላ መልኩ መቅደስ እንዳለንም በቀጥታ መስመራችን ላይ የተመለከትናት እንገኛለን። በቢዝነስ ዘገባችን ነው መቅደስን የምናገኛት። የንግድና ቀጠናዊ ትስስር ሚኒስቴር የ11 ወራት አፈጻጸምን በተመለከተ እጇ ላይ ያሉ መረጃዎችን በቆይታችን ታቃራናለች። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ በምዕራ በቀጥታ መስመር ሪፖርተሮች እየገቡ ተጨማሪ መረጃ ይሰጡናል። እንግዶቹንም ጋብዘናል። ማ ምን ጉዳይ ይዟል ካላችሁ በጥቂቱ እናስታውቃችሁ። ኢትዮጵያ ለቀጠናዊ የኃይል ግንኙነት የናይል ተፋሰስ ሀገራት ተወካዮች የሰው ሕይወትና ንብረት ሲወድም እናያለን። አንድ ማዳበሪያ አንድ ዘር በመጋደጂ ከታየ እርምጃ ይወሰዳሉ። እና ከዚህ በላይ ሊጨምሩ የሚፈልጉ ቢኖሩ ወይም ደግሞ በሂደቱ ላይ ቅሬታ ቢኖራቸው፣ ወላጆች በተለይ እንግዲህ በአሁኑ ወቅት እንግዲህ የምስራቅና የመካከል የፓስፊክ ውቅያኖስ የባህር ወረን ሙቀት ሆኖ ይችላሉ እነሱን ይዘው እንዳይመጡ ጥብቅ ክልከላ ተደርጓል። ኢትዮጵያ ቴሌቪዥን ነው፣ ከዜና ኢትዮጵያ ጋር ናችሁ። አሁን መግቢያችን ላይ እንደጠቆምናችሁ በቀጥታ መስመር ላይ የተለያዩ እውነቶችን ሲከታተሉ ወደ ቆዩ ባልደረቦቻችን ነው የምንሻገረው። በቀጥታ ወደ ጅማ እንሻገር። በጅማ ከተማ በ1.1 ቢሊዮን ብር ተገንብተው የተጠናቀቁ 43 ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶች ተመረቁ። ከተመረቁት ፕሮጀክቶች መካከል በ2.17 ሄክታር መሬት ላይ ያረፈ የጅማ ከተማ የተቀናጀ መናኸሪያ ተጠቃሽ ነው። ለመናኸሪያው ግንባታ ከ580 ሚሊዮን ብር በላይ ወጪ እንደተደረገበትም ተገልጿል። አዲስ የተመረቀው የተቀናጀ መናኸሪያ 250 ተሽከርካሪዎችን የማስተናገድ አቅም እንዳለውም ተጠቁሟል። እዚሁ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ደግሞ ከባልደረባችን ራሄል አብደላ እንጋራለን። ራሄል እንዴት ውለሻል? በጅማ ከተማ ተገንብተው የተጠናቀቁት ፕሮጀክቶች ምንድን ናቸው? ለህብረተሰቡስ የሚኖራቸው አበርክቶ እንዴት ይገለጻል? አመሰግናለሁ። ተመልካቾች እንደምንላችኋል። እንግዲህ ቀደም ሲል አንቺም በመግቢያሽ እንደጠቀሹ በበጀት አመቱ በህዝብ ተሳትፎ እና በመንግስት በጀት ከአንድ ነጥብ አንድ ቢሊዮን ብር በላይ ወጪ የተደረገባቸው አርባ ሶስት የተለያዩ ፕሮጀክቶች እንዲሁ ተመርቀዋል። ከነዚህ ፕሮጀክቶች መካከል አንደኛው የጅማ የተቀናጀ መናኸሪያ ነው። ይህ መናኸሪያ በአምስት መቶ ሰማንያ ሚሊዮን ብር ወጪ የተደረገበት ነው። እንግዲህ እንደምትመለከቱት አሁን የሚገኘው ምዛውት በዛው በስፍራው ነው። ሁለት ነጥብ አንድ ሰባት ሄክታር መሬት ላይ ያረፈው ሁለት መቶ ሀምሳ መኪናዎችን በአንድ ጊዜ ማስተናገድ ይችላል። ከዚህ በተጨማሪ እንግዲህ የተለያዩ አገልግሎቶችን በውስጡ ይይዛል። የንግድ ማዕከላትን፣ ሱቆችን፣ እንደዚሁም ደግሞ ካፍቴሪያዎችን እንደዚሁ ይይዛል። ይህ ደግሞ በአካባቢው የሚገኙ ማህበረሰብ ክፍሎች የስራ እድል የሚፈጥርላቸው ነው። ከዛ በተጨማሪ የከተማዋን ኢኮኖሚ እንደሚያነቃቃ ነው የተገለጸው። ይህ እንግዲህ ይህ ፕሮጀክት ቀደም ሲል በግንባታ ላይ የመዘግየት ችግር አጋጥሞት ነበር። ሆኖም ግን በታሰበለት ጥራት መሰረት መመረቁን የኦሮሚያ ክልል መንገዶችና ሎጂስቲክ ቢሮ ኃላፊ ኢንጂነር ሄለን ታምሩ ገልጸዋል። እነዚህን ለአብነት ያክል ጠቀስኩ እንጂ በከተማዋ የተለያዩ ማህበረሰቡን ተጠቃሚ የሚያደርጉ ፕሮጀክቶች ተመርቀዋል። ልክ እንደ ዳቦ ፋብሪካን የመሳሰሉ ከብቶችን ለማርባት የሚያገለግሉ ሼዶች፣ እንደዚሁም ሌሎች ወጣቶች በስፋት ተደራጅተው ስራ የሚፈጥሩባቸውን የሚሰሩባቸው ሂደቶች እንዲሁ ተመርቀዋል። እንደሚታወቀው በጅማ ከተማ ሰፊ የሆነ ቁጥር ያላቸው ወጣቶች አሉ። ለነዚህ ወጣቶች የስራ እድልን የሚፈጥር እንደሆነ ተገልጿል። ከዚህ በተጨማሪ እንግዲህ በኦሮሚያ ክልል ባለፉት አምስት ዓመታት በአስር 10 ቢሊዮን ብር ወጪ የተደረገባቸው የተለያዩ የአስፋልት ንጣፎች እንደዚሁም ወጣቶች ላይ ፎከስ ያደረገ ትኩረት ያደረገ ማህበረሰቡን ተጠቃሚ የሚያደርጉ የተለያዩ ፕሮጀክቶች ተመርቀዋል ተገንብተዋልም እነዚህ ደግሞ ይህንን የጠቀሱት በኦሮሚያ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ነመራ ቡሊ ናቸው እንግዲህ እነዚህ ፕሮጀክቶች ቀደም ሲል እንደጠቀስኩት ኢኮኖሚውን ለማነቃቃት የሚያግዙ ናቸው ለሳት ያስኳቸው መረጃዎችን ይመስላሉ አመሰግናለን ራሄል እናመሰግናለን መልካም ጊዜ ዜና ኢትዮጵያችን ላይ ትገኛላችሁ። አሁንም ቀጥለናል። በምስራቅ ሐረርጌ ዞን በ2017 በጀት ዓመት ከ30 ቢሊዮን ብር በላይ ግምት ያለው የበጎ ፍቃድ አገልግሎት ማከናወን መቻሉ ተገለጸ። በዞኑ የአቅመ ደካሞች ቤት እድሳት፣ በአረንጓዴ አሻራ መርሃ ግብር፣ በመንገድ በቅድመ መደበኛ ትምህርት ቤቶችና የአስተዳደር ቢሮ ግንባታ ስራን በበጎ ፍቃድ አገልግሎት ማከናወን መቻሉ ተጠቁሟል። ህብረተሰቡን በማስተባበር በተከናወኑ ተግባራትም አበረታች ውጤቶች መገኘታቸው ተገልጿል። እዚሁ ርዕሰ ጉዳይ ላይ ትኩረታችንን እናድርግና በምስራቅ ሀረርጌ ዞን የበጎ ፍቃድ አገልግሎት አስተባባሪና በዞኑ የገንዘብ ጽፈት ቤት ኃላፊ የሆኑትን ሙስጠፋ ጀማልን ተጨማሪ የሆኑ ማብራሪያዎችን እንዲሰጡን በቀጥታ መስመራችን ላይ ጋብዘናቸዋል። ከቦታውም አግኝተናችኋል በቀጥታ እጅግ አድርገን እናመሰግናለን ከእኛ ጋር ቆይታ ሊያደርጉ ስለወደዱ። አቶ ሙስጠፋ እንግዲህ ቀደም ሲል እንዳልነው በዞኑ በበጎ ፍቃድ አገልግሎት የተከናወኑ ተግባራቶች ምንድን ናቸው? በዝርዝር ብናያቸው የህብረተሰቡ ተጠቃሚነትስ እንዴት ይገለጻል? በዞናችን ከ2012 ዓ ም ጀምሮ በአዋጅ ቁጥር 219 ህዝባር 2011 በተቋቋመው የበጎ ፍቃድ አገልግሎት ወደ በአራት አደራጀትና በአምስት የስራ ዘርፎች ቢያንስ ወደ 108 ቢሊየን የሚሆኑ ስራዎች ሲሰሩ ቆይቷል። እነዚህ ስራዎችም በአጠቃላይ በግብርና፣ በትምህርት፣ በጤና፣ በውሃ እንዲሁም በመንገድ ዙሪያ የተሰሩት ስራዎች ናቸው። ለምሳሌ በግብርና ዙሪያ የተሰሩትን ስራዎች ብንወስድ ህብረተሰቡ በራሱ አቅም፣ በራሱ ጉልበት፣ በራሱ ሀብት አጠራቅሙ የተሰሩትን ስራዎች አጠቃላይ የሽግኝት ተከላ ፕሮግራሞችን ስናካሄድ ነበረ። በተለይ የተፈጥሮ ሀብትን በተመለከተ የአረንጓዴ አሻራ ስራዎችን ስንሰራ ነበረ። ቢያንስ ወደ አንድ ነጥብ ሰባት ቢሊየን በነዚህ በስድስት ዓመታቶች ስንሰራ ነበረ። እንዲሁም በነዚህ በሰራናቸው ስራዎች የዞኑ የደን ሽፋን ከ3 ፐርሰንት ወደ 16 ፐርሰንት ማደግ ችሏል። በትምህርት ዘርፍም እንዲሁም የቅድመ መደበኛ ትምህርት ቤቶች ወደ 1700 የሚሆኑትን ትምህርት ቤቶች ገንብተናል። ተጨማሪ መማሪያ ክፍሎችን ወደ ኦልሞስት 10 ሺህ የሚሆኑትን አንደኛ ደረጃ ትምህርት ቤቶች ወደ 41 የሚሆኑትን ትምህርት ቤቶች ሰርተናል። በጤና በኩልም ለምሳሌ የጤና መሳሪያዎችን ድጋፍ ለጤና ተቋሞች ስናሟላ ነበረ። የደም ልገሳ በተለይ እናቶቻችን በወሊድ ጊዜ በደም ፍሰት ሕይወታቸው ሲያልፍ የነበረውን ማዳን ችለናል። በተለይ በአቅም ደካማት ሰዎች ለአቅም የቤት እንትኖች ስንሰራ ነበረ። ለእነዛ ቤቶችም ቢያንስ ወደ 23 ሺህ የሚሆኑት የቤቶች ጥገናን በተመለከተ ወደ እንዲሁም የተለያዩ ድጋፎችን በተለይ የራሳቸውን ኑሮ እንደ ማንኛውም ህብረተሰብ እንዲመሩ ስናደርግ ነበረ። የመንገድ ስራዎችንም የገጠር ለገጠር ለቀበሌ ለቀበሌ የሚያገናኙትን መንገዶች ስንሰራ ነበረ። ወደ 400 ኪሎ ሜትር የሚሆኑ መንገድ ብቻ መስራት ሳይሆን የነዚህ መንገዶች ጥገናም ጎን ለጎን ስንሰራ ነበረ። ከዋጋም የተያያዙ የኩሬ ልማት እንዲሁም የውሃ ጉድጓዶችን በህብረተሰብ ደረጃ እንዲሁም በግለሰብ ደረጃ ሲሰሩ እንደነበረ እና ኖርማሊ ህብረተሰባችን ከዚህ ከበጎ ፍቃድ አገልግሎት ተጠቃሚ መሆናቸውን ለመግለጽ ነው። አጠቃላይ ይህን ስራ ስንሰራ ማህበረሰቡ በራሱ አቅም፣ በራሱ ጉልበት፣ በራሱ ተነሳሽነት ስሰራ የነበረው ቢያንስ ወደ 18 ቢሊዮን የሚሆኑ ስራዎችን አቅደን አከናውነናል። ህብረተሰባችን ደግሞ ከዚህ ስራዎች ምን ተጠቀመው ብለን የምንወስዱ ከሆነ አንደኛ፣ የዞን የደን ሽፋን መጨመሩ አንደኛ ተጠቅመናል ብለን የምናስበው ሁለተኛ፣ የአፈር መሸርሸር ቢያንስ የአረንጓዴ አሻራ በመስራታችን የአፈር መሸርሸር መቀነሱን፣ ጠፍቶ የነበሩት የውሃ ምንጮች መጎልበታቸው፣ መመለሳቸው ትምህርት ቤቶችን በሰፈር በተለያዩ ሰፈሮች ቀበሌዎቻችን በመስራታችን ህብረተሰባችን ኖርማሊ የራሳቸውን ልጆች ወደ ትምህርት ቤት በማምጣት በትምህርት ገበታ ልጆቹ እንዲገኙ መደረጋቸው፣ ሌላ ደግሞ ወደ 92 ሺህ የሚሆኑት የአቅም ደካማ ሰዎችን ቤት በመገንባት እንዲሁም በመጠገን ትላንት መንገድ ላይ ጎዳና ላይ የነበሩትን ሰዎች ሰብስበን ወደ የቤት ባለቤት በማድረግ፣ እንዲሁም መንገዶችን በመስራታችን ለምሳሌ ሕብረተሰቡ ትላንት የሚያመርተውን ሰብሎች ወደ ገበያ ለመውሰድ የምቹ ሁኔታ መፈጠሩንና ከሁሉም የበለጠ በዚህ ስራ በበጎ ፈቃድ አገልግሎት ስራ አንደኛ የመተዛዘን መልካም የሐረርጌ ዞኔ የበጎ ፍቃድ አገልግሎት አስተባባሪና በዞኔ የገንዘብ ጽህፈት ቤት ኃላፊ አቶ ሙስጠፋ ጀማል በክልሉ በተለይ በዞኑ በዚህ የበጎ ፍቃድ አገልግሎት ያሉ ስራዎችና ህብረተሰቡ እንዴት ተጠቃሚ እንደሆነ ሰፋ ያለ ማብራሪያዎትን የሰጡን ለዜና ኢትዮጵያችን እንግዳ ስለሆኑ ገብተው ማሳቦትን ስላካፈሉን እጅግ ደስ ብሎናል። እናመሰግናለን። መልካም ቀን ይሁንለው። ዜና ኢትዮጵያ ይቀጥላል። በትንታኔ ወደ ያዝነው ዘገባ ደግሞ እናልፋለን። በኦሮሚያ ክልል በ2017 ዓ ም የአረንጓዴ አሻራ መርሀ ግብር የሚተከሉ ችግኞችን ህብረተሰቡ በትኩረት እንዲንከባከብ የክልሉ መንግስት ጥሪ አቀረበ። በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጭ ወረዳ በሰንቆላይ ተራራ ላይ የዘንድሮ የአረንጓዴ አሻራ መርሀ ግብር ተጨምሯል። አሊ ደደፉ በኦሮሚያ ክልል በደቡብ ምዕራብ ሸዋ ዞን ወንጪ ወረዳ በሶንቆሌ ተራራ ላይ የ2017 የአረንጓዴ አሻራ መርሃ ግብር ተጀምሯል። የወንጪ ወረዳ ነዋሪዎችም ቀደም ሲል በሶንቆሌ ቀበሌ ላይ የተለያዩ ችግኞችም በማንከባከብ ላይ የቆዩ መሆናቸውን ገልጸው ይህን ተግባራቸውን አጠናክረው እንደሚያስቀጥሉ ነው ለኢቲቪ የተናገሩት። ይህ ቀበሌ ህዝብ እችን ይህንን እንጨት አንከባክቦ ነው ያሳደጉት እኛም ደግሞ እችን ተክለናል ተክለናል፣ እንዳትደርቅ ይህን ማንከባከብ ለልጅ ልጃችን ደግሞ ለውበት ለውበት ብቻ ሳይሆን ደግሞ ለምርትም ለአየርም ለውጥም እና ብዙ ነገር ደግሞ እንደሚያስተምረን ይተማመናሉ የደቡብ ምዕራብ ሸዋ ዞን አስተዳዳሪ አቶ መኮንን ባይሳ የአረንጓዴ አሻራ መርሃ ግብር በዞኑ መጀመሩ ነዋሪዎች ለአረንጓዴ አሻራ ትኩረት ሰጥተው እንዲንከባከቡ ያስችላል ብለዋል። ሰገንታን አሻራ መገርሳ ኩሜ የ2017 የክልላችን የአረንጓዴ አሻራ መርሃ ግብር በደቡብ ምዕራብ ሸዋ ዞን መጀመሩ ሕዝቡ ከዚህ ቀደም ከነበረው የበለጠ የተተከሉ ችግኞችን እንዲንከባከብ የሚያበረታታ ነው። ለዚህም የክልላችንን መንግስት እናመሰግናለን። የኦሮሚያ ክልል የገጠር ልማት አስተባባሪ አቶ አዲሱ አረጋ የክልሉን የ2017 የአረንጓዴ አሻራ መርሃ ግብሩን አሻራቸውን በማኖር አስጀምረዋል። ገንዶ ተባድያ ቀምን እንደ ኬሰት ቶኮን ቶኮን ሳኒ ኬሰት በክልላችን በሚገኙ ሁሉም የገጠር ቀበሌዎች ላይ ቢያንስ በአንድ ቀበሌ ሰባት የችግኝ ጣቢያዎች እንዲቋቋሙ ተደርጓል። ከዚህም በመነሳት በዘንድሮ የአረንጓዴ አሻራ መርሃ ግብር ከአምስት ቢሊዮን በላይ ችግኞችን እንተክላለን ብለናል። የሚተከሉ ችግኞችም እንደየአካባቢው ለምግብ፣ ለደን፣ ለፓርክ እና ለሌሎች አገልግሎቶች የሚውሉ ናቸው። የዚህ አካባቢ ነዋሪዎች ይህንን ደን በመንከባከብ ለአሁኑ ትውልድ እንዲበቃ አድርገዋል ማለት ነው። የአሁኑ ትውልድም የ2017 የአረንጓዴ አሻራ መርሃ ግብሩን የቀድሞ ትውልድን ፈለግ በመከተል እዚህ በሶንቆሌ ተራራ የተፈጥሮ ችግኞችን በመትከል ላይ ነው የሚገኙት። ቀጥለናል። ተመልካቾቻችን ወደ ሌሎች ዘገባዎቻችን ደግሞ እናልፋለን። የእቀባ እርሻ መጀመራቸው ጊዜና ጉልበታቸውን ከመቆጠብ ባሻገር ምርታማነትን ለማሳደግ ከፍተኛ እገዛ እያደረገ መሆኑን በደቡብ ኦሞዞን የበና ፀማይ ወረዳ አርሶ አደርና አርብቶ አደሮች ተናገሩ። የኃይለ ማርያምና ሮማን ፋውንዴሽን በበኩሉ በአካባቢው የእቀባ እርሻ ቴክኖሎጂን በማስተዋወቅ የምግብና ስነ ምግብ ዋስትናን ለማረጋገጥ እየሰራ ስለመሆኑ አስታውቋል። ተመስገን ተስፋዬ የመኮቦ ኢንተርፕራይዝ ከፍተኛ የግብርና ባለሙያ አቶ በለጠ ደምሴ ቴክኖሎጂው ለመሬትን ከጉዳት በመከላከል የተራቆተውን የማከም ዘዴ መሆኑን ይገልጻሉ። አፈር ጥናቱን ወስደን አይተነው ነው የገባንበት። ሙሉ ለሙሉ በምናይበት ወቅት ሌት ያላቸው ንጥረ ነገር ውስጣቸው ያለው ንጥረ ነገር በጣም ትንሽ እንደሆነ፣ አሜንድ መደረግ እንዳለበት፣ መደጎም እንዳለበት የሚያሳዩ ነገሮችን አይተናል። እንግዲህ ሶስት ነገሮች እዚህ ቦታ ላይ አሉ። አንደኛው ቴክኖሎጂው ነው። ሁለተኛው ሃይብሪድ ሲዱ ነው፣ ምርጥ ዘር ነው። ይሄ ሃይብሪድ ሲድ ነው። ሶስተኛው የማዳበሪያ አጠቃቀሙ። የኃይለ ማርያምና ሮማን ፋውንዴሽን የቀባርሻን በማስተዋወቅ የአርሶና አርብቶ አደሩን የምግብ ዋስትና ለማረጋገጥ የሚደረገውን ሀገራዊ ጥረት እየደገፈ መሆኑን በፋውንዴሽኑ የግብርና ኤክስቴንሽን የምግብና ስነ ምግብ ዋስትና ፕሮጀክት አስተባባሪ አቶ ተስፋ የፋልሃ አስረድተዋል። ከባለድርሻዎች ጋር በአጋርነት ከሚከውናቸው ተግባራት መካከል የእቀባ እርሻ ዋነኛ መሆኑን ጠቅሰው በደቡብ ሞዞን በተመረጡ ሁለት ወረዳዎች ማስጀመራቸውን ተናግረዋል። እቀባ እርሻ የተሻለ ግብርናን፣ የተሻለ አስተራረስ ዘዴን ወደ አርሶ አደሩ በማምጣት ስርቶ አልምቶ ለሌላው ደግሞ በማሳየት እንዴት ይህንን የግብርና ዘዴ ማስፋት ይቻላል የሚለው ነገር ትልቁ ጉዳይ ነው። ኢትዮጵያ ውስጥ ያለውን በዛ ብዙ ሀብት ብዙ አቅም እያለን የምንተገብራቸው የምንከተላቸው የአስተራረስ የግብርና ዘዴዎቻችን ወቅቱን የዋጁ ባለመሆናቸው ያለውን የሚፈጠረውን የምርታማነትና ማነትና የምርት ማነስን በመቅረፍ ህብረተሰቡ በምግብ ራሱን በስነ ምግብ ዋስትናው ራሱን እንዲችል ማደግ ያስፈልጋል። በደቡብ ኦሞ ዞን ያለው አብዛኛው መሬት ውሃ አጥር መሆኑን የሚናገሩት የዞኑ ዋና አስተዳዳሪ አቶ ማዕከል ማሌኮ አዲሱ ቴክኖሎጂ የአርሶና አርብቶ አደሩን እንግልት የቀነሰ በመሆኑ ተሞክሮን ለማስፋፋት ተዘጋጅተናል። አርሶ አደሩን አርብቶ አደሩን ባዩት ምልከታ እጅግ በጣም ሚያቆራውሚያኮራው ስላየን ይህንን አስፍተን ቀጣይ በግብርና ዘርፋችን ላይ የምናደርገው ሩጫችንን ብልጽግና ለማረጋገጥ የምንጓዘን ጉዟችንን ጭምር ሊያሳካልን ሊያሳልጥልን የሚችል አዲስ ቴክኖሎጂ ስለሆነ እናሰፋለን፣ ታምሪ መስራት እንችላለን የሚል ምልከታና እይታ ነው ያለው። በደቡብ ኦሞ ዞን በና ጸማይ ወረዳ የእቀባርሻ ተግባራዊ ከተደረገባቸው ማሳዎች መካከል አንዱ በሆነው የአርሶ አደር ማሳ ተገኝተናል። በዚህ ስፍራ አርሶ አደሮች እንደሚናገሩት እኛም ደርሰን እንደተመለከት ነው ምርታማነት ላይ ከበፊቱ ለውጥ እየታየ ነው። እንደምትመለከቱት በአንድ የበቆሎ እንጨት ላይ ሁለት ሶስት ተያዘ የበቆሎ ምርት እየተመለከትን ነው የምንገኘው። ይህ ባልሆነበት በሌላ ማሳ ደግሞ የምርታማነት መጠኑ አነስተኛ መሆኑን አርሶ አደሮች አክለው ይናገራሉ። እነኚህ በቆሎዎች እነ ከመዝራት በፊት የሚታረሙ ናቸው። አረም እየተታረመ የነበረ በቆሎ ነው። ግን ይሄ ከኋላ ነው የተዘራው። የሚገርም ነገር ቀድሞ ደግሞ በሰለ። በጣም ልዩነት ነው ያየሁበት። ይሄ በቆሎ በጣም ደስ የሚል ከብዙ ዲካም መቀነሱን ነው ያገኘ ነው እዛ ሁለተኛ ደግሞ የበቆሎ ልዩነት በጣም ካለነው ከነበርንበት ሲያርስም ሲደክምበት ከነበርንበት ሕይወት በጣም የተሻለ መሆኗን አይተናል። በደቡብ ኦሞ ዞን የቀብ እርሻ ባልተሞከረባቸው ማሳዎች ያለው የበቆሎ ምርት ከቁመን አልፎ በምርታማነት መጠንም ወደ ኋላ የቀረ መሆኑ ተመላክቷል። በአካባቢው ያሉ አርሶና አርብቶ አደሮች ሁለቱን በማነጻጸር ልምድ እንዲቀስሙም ተደርጓል። ዜና ኢትዮጵያችንን እየተከታተላችሁ ትገኛላችሁ። ዝርዝር ዘገባዎቻችንን ወደ እናንተ እያደረስን ነው። በአብሮነት አሻራን ማኖር በማህበረሰቡ ውስጥ አንድነትን እንደሚያጠናክር ተገለጸ። በዙማ ከተማ በተደረገ የጋራ የችግኝ ተከላ መርሃ ግብር ኢትዮጵያን አረንጓዴ ለማልበስ በአንድነት መስራት እንደሚገባ በመርሃ ግብሩ የተሳተፉ ነዋሪዎች ተናግረዋል። ራሂል አብደላ በዘንድሮ ዓመት የአረንጓዴ አሻራ መርሃ ግብር በመትከል ማንሰራራት በሚል በተለያዩ የሀገሪቱ አካባቢዎች እየተተከለ ይገኛል። ይተከላሉ ተብሎ የተዘጋጁ ችግኞች ሶስት ነጥብ ሰባት ሚሊዮን ችግኞች ናቸው። አሁን በሚገኝበት በጅማ ከተማም ሰባት መቶ ሺህ ችግኞችን በተለያዩ ቀበሌዎች እየተተከሉ ይገኛሉ። በዚህ የችግኝ ተከላ መርሃ ግብር እንግዲህ አሁን ከኋላይ እንደምትመለከቱት የሃይማኖት አባቶች፣ ሕጻናት፣ ወጣቶች፣ ሌሎችም ሴቶች ተገኝተውበታል። ሁሉም የማህበረሰብ ክፍል እየተሳተፈበት የሚገኝ የችግኝ ተከላ መርሃ ግብር ነው። እኔም ዞር ዞር ቤ ከነሱ ጋር ቆይታ አድርጌያለሁ። በዚህ የችግኝ ተከላ እንግዲህ በጋራ ችግኞችን መትከል አብሮነትንም የሚያጠናክር ነው። የአካባቢ ጥበቃ ላይ በጎ ተጽዕኖ ከማሳደሩን ባለፈ ደግሞ በጋራ እነዚህ አይነት ሁነቶች ላይ መሳተፍ አብሮነትን የሚጨምር መሆኑን ገልጸውልኛል። በጣም በቃ ስነት አለኝ ይህም መሰለሽ። እኔ አካል ጉዳተኛ ሆኜ እንደዚህ መሳተፌ እኔ ደስተኛ ነኝ፣ እኔ በጣም ደስ ይለኛል። በአመት በአመት ተክላለሁ፣ እጄ ገባለሁ፣ ተክላለሁ፣ ቤቴ ተክላለን፣ ሁሉ ነገር እንሰራለን፣ እሰራለሁ። እኔ እግዚአብሔር ይመስገን ህዝቡ በጋራ ወጥቶ በአንድነት ወጥቶ ይሄን ግሪን ሌጋሲ ለማሳካት እየሰራ ነው የሚገኘው። ይሄ ደግሞ የሚቀጥል ነገር ነው። አንድነታችንን በጋራ የመኖር አብሮነታችንን ትልቋን ኢትዮጵያ ለመገንባት የጋራ እይታ እንዲኖረን ሀገራችንን በጋራ እንድናሳድግ ታስቦ እየተሰራ ነው። ይሄ የሚያመላክተው የሕዝባችን አንድነት እንዳለው፣ ፍቅር እንዳለው በጋራ የራሱን አሻራ እያስቀመጠ ያለበት ሁኔታ ይታያል። ይሄ ደግሞ ለወደፊትም ይቀጥላል። የአረንጓዴ የልማት ስራዎች በተፈጥሮ ሀብት የተራቆቱ የደረቁ ሀይቆች፣ ወንዞች ወደ ነበሩበት እንዲመለሱ የሚያገዝ ከዛ በተጨማሪ ደግሞ ሀገሪቱ በምግብ እራሷን ለመቻል እያደረገች ያለችውን ጥረት እንደዚሁ የሚያሳካ መሆኑ ይታወቃል። ከዛ ማለፍ ሲል ደግሞ ቀደም ሲል እንደተመለከት ነው በጋራ የተለያዩ የማህበረሰብ ክፍሎች ችግኞችን መትከላቸው አብሮነትን፣ አንድነትን ለማጠናከርም እንደዚሁ የሚያገዝ ነው። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾች አሁን ደግሞ ወደ ውጪ አጫጭር ዘገባዎቻችንን እናልፋለን። የአሜሪካ የልማት ተራድኦ ድርጅት ዩኤስኤድ የውጭ እርዳታ እንደማያደርግ የሀገሪቱ መንግስት አስታወቀ። ይህንን ውሳኔ ተከትሎ ላንሴት የተባለ ተቋም ያደረገውን ጥናትም ይፋ አድርጓል። የፕሬዚዳንት ትራምፕ አስተዳደር በዩኤስኤድ በኩል ዓለም የሚያደርገውን ድጋፍ ሙሉ በሙሉ ካቆመ እንደ አውሮፓውያን አቆጣጠር እስከ ሀያ ሰላሳ በሚሊየን የሚቆጠሩ ሰዎች ህይወታቸውን ሊያጡ እንደሚችሉም ጥናቱ አመላክቷል። ተቋሙ አደረግኩት ባለው በዚሁ ጥናት የአሜሪካ የልማት ተራድኦ ድርጅት ዩኤስኤድ በዓለም ዙሪያ በተፈጥሮና በሰው ሰራሽ አደጋዎች ለሚደርሰው ጉዳት የሚያደርገው ድጋፍ አርባ በመቶን ይሻል ይሸፍናል። ይሁን እንጂ የፕሬዚዳንት ዶናልድ ትራምፕ አስተዳደር ድርጅቱ ስራውን እንዲያቆም በመወሰኑ ምክንያት በዓለም ዙሪያ አደጋ ተጋርጧል ነው ያለው። ዩኤስኤድ ባደረገው ሰብአዊ ድጋፍ ላለፉት ሁለት አስርት ዓመታት በታዳጊ ሀገራት ያሉ 91 ሚሊዮን ሰዎችን ከሞት መታደግ ስለመቻሉ የዘገበው ፍራንስ ትዌንቲፎር ነው። በሌላ የውጭ ዘገባችን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጋዛ የ60 ቀን ተኩስ አቁም ለማድረግ መስማማቷን አስታወቁ። ፕሬዝዳንት ትራምፕ በማህበራዊ ድረገጻቸው እንዳስታወቁት በቀጣዩ ሳምንት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ዋሽንግተን ከማቅናታቸው በፊት እዚህ ውሳኔ ላይ መድረሳቸውን ገልጸዋል በጋዛ ሰላም ማስፈን ይቻል ዘንድ ሀማስ በተኩስ አቁም እንዲስማማ ለማድረግ ጥረት እየተደረገ ነው የተባለ ሲሆን የተኩስ አቁም ሀሳቡን የማይቀበል ከሆነ የከፋ ችግር ይመጣል ብለዋል ትራምፕ የእስራኤል ሀማስ ጦርነት በሰላም ስምምነት እንዲቋጭ ከአሜሪካ ባሻገር ኳታርና ግብጽ ጥረት እያደረጉ መሆኑንም የዘገበው ፍራንስ 24 ነው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንና የሩሲያው ፕሬዝዳንት ቭላድሚር ፑቲን አውሮፓውያኑ አቆጣጠር ከ2022 በኋላ ለመጀመሪያ ጊዜ በስልክ ተወያዩ። ዩክሬን ውስጥ የተኩስ አቁም እንዲደረግና ድርድር እንዲጀመር ማክሮን ጥሪ አቅርበዋል። ማክሮን ለዩክሬን ያላቸውን ድጋፍ ሲገልጹ፣ ፑቲን በበኩላቸው ምዕራባውያን በግጭት ውስጥ እጃቸው እንዳለበትና ማንኛውም የሰላም ስምምነት የሩሲያን የደህንነት ስጋቶች ግምት ውስጥ ማስገባት እንዳለበት ተናግረዋል። የኢራን የኒውክሌር ፕሮግራም ላይም ሰፊ ውይይት ስለማድረጋቸው ነው የተሰማው ሁለቱ መሪዎች ሰዎች በቀጣይነት ለመነጋገርም ተስማምተዋል ተብሏል። ይህ በሁለቱ ሀገራት መካከል ከፍተኛ ደረጃ ያለው የመጀመሪያው ግንኙነት ቢሆንም በአቋማቸው ላይ ምንም የታየ ለውጥ ስላለመኖሩ የዘገበው ፍራንስ 24 ነው።